ዙሪያ ምን እንደሚመስል ቢቢሲ ሰፊር ይዟል፣ እንቃኘዋለን። ክብሯትና ክብሯን የአበሻ ዶሮና የፍረኝ ዶሮች ልዩነታቸው ምንድነው? ነው ለኢትዮጵያን ዶሮ አርዶ አስራ ሁለት ብልቶችን በማውጣት የተካኑት ኬንያውያን ይህን እናያለን። ከኬንያውያኑን ጀምር በዓለም ሀገር ውጭ በስደት ለሚገኙ ኢትዮጵያውያን በርካታ ትዝቶች የሚያጭሩ ናቸው። እንደ ሀገር ቤት ደምቅም የቻሉትን አድርገው ባላትን በማከበር ቤተሰባቸውና ሀገራቸውን ያስታውሳሉ። ከነዚህም መካከል ለባላት የሚዘጋጀው ዶሮ ወጥ በአብዛኞቹ የሚናፍቁትና ባሉበት ሀገርም ሆኖ ቢያገኙት የሚመኙት ነው። ነገር ግን ረጅም ጊዜና ከባድ ስራ የሚጠይቀው ዶሮ ወጥ ማዘጋጀቱ በስደት ላይ ለሚገኙ ኢትዮጵያን አመቺ አይደለም። በጎረቤት ሀገር ኬንያ ናይሮቢ ውስጥ በርከት ያሉ ኢትዮጵያን ከመኖራቸው የተነሳ የዶሮ ነጋዴዎች ፍላጎታቸውን በመረዳት የአበሻ ዶሮዎችና እንቁላል ያቀርባሉ። በተጨማሪም ኬንያውያኑ ዶሮዎችን አርደው ኢትዮጵያን በሚፈልጉት አይነት አስራው ብልድ በማውጣት አገልግሎት ይሰጣሉ። እኛም ትንሣኤ በዓል ምክንያት አድርገነው ለኢትዮጵያ እንደሮ አርደው በሚፈልጉት መልኩ ከሚያቀርቡት መካከል አንዱን ተመልክተናል። ሌላው ቢቢሲ ስለ ጌታችን መድኃኒታችን ኢየሱስ ስቅለት ሰፋ አለ ጽሁፍ አመጣን። የኢየሱስ ስቅለትና ሞት በሕክምና ባለሙያዎች አይን እንዴት ይተነተናል የሚል አስገራሚ ዳሰሳም አስፈዋል። የሰው ልጅ በስቅለት መቅጣት ለመጀመሪያ ጊዜ ተግባራዊ ሆነው ከክርስቶስ ልደት በፊት በ479 ዓመተ ዓለም በፋርሶች ነበር። ከዚያ በኋላ ግን ሮማውያን ከክርስቶስ ልደት በፊት በመቶ ዓመተ ዓለም አሁን የሚታወቁበትን መልክ ሰጠው ተግባራዊ ማድረግ ጀመሩ። ይህን የቅጣት አይነት ባለሙያዎች በሰው ልጆች ላይ ከሚፈጽሙት የሞት ቅጣቶች ሁሉ የከፋው ሲሉ ይገልጹታል። ይህ የሞት ቅጣት የሚፈረድባቸው ሰዎች በከፍተኛ ወንጀል የተጠረጠሩና የተፈረደባቸው ወንዶች ናቸው። በስቅላት ላይ ተቸንክሮ እንዲሞት የሚቀጣ የትኛውም ወንጀለኛ የሚሞተው በሚያጋጥመው ከባድ ስቃይ ቀስ በቀስ ነው። ስቅላት የሚፈጸመው አላፊ አግዳሚ እንዲያይ በአደባባይ ላይ ሲሆን፣ ወንጀለኛውም ሕይወቱን የሚያልፈው ከሰዓት በኋላ ነው። የሰዓታት ውስጥም የተሰቀሉ ሰዎች መታፈን፣ የደም መፍሰስ፣ ከፍተኛ የውሃ ጥምና እንዲሁም የተለያዩ ሰውነታቸው ክፍሎች ስራቸውን ማቆሙን ያጋጥማቸዋል። በዚህ ምክንያት ሞት ይከሰታል። ሮማውያን የሰቀሉት ወንጀለኛ ሞት የሚያፈጥኑት እግሩን ከጉልበት በታች በመዶሻ ወይም በብረት ዱላ በመምጣትና በመስበር ነው። ኢየሱስ ከመሰቀሉ በፊት በጅራፍ በተደጋጋሚ ተገርፏል። ጅራፉ ስል የብረት ቁርጥራጭና የሾሉ አጥንቶችን ያሉት ሲሆን በዚህም ብዙ ደም ፈሶታል። የታሪክ ድርሳናት እንደሚያሳዩት በመገረፍ ብቻ የሞቱ ሰዎች አሉ። የኢየሱስ ግን እስከ ጎለጎልታ ድረስ ስቃዩን እየተቀበለ ወጥቷል። በእርግጥ ኢየሱስ ከደረሰበት ግርፋት የተነሳ ወደ ጎለጎልታ መስቀሉን ተሸክሞ መሄዱ እስኪያቅተው ድረስ ተዳክሟል። ኢየሱስ ጌታችን መድኃኒታችን ኢየሱስ ክርስቶስ በደረሰ ያለበት ከፍተኛ ድብደባ ምክንያት በመዳከሙ የተነሳ የሮማውያን ወታደሮች ስምዖን መስቀሉን ተሸክሞ ከክርስቶስ ከሁለቱ ወንበሮች ጋር ወደሚሰቀልበት ከተማ ወጣ ያለ ስፍራ እንዲያደርሰው አስገደዱት። ክርስቶስ ላይ የተፈጸመው ስቅላት እጅግ ጭካኔና ስቃይ የተሞላበት እንዲሁም ቀስ በቀስ የሚገድል ነበረም። በተሰቀለበት ወቅት የእጆቹ አንጓዎች እንዲሁም እግሮቹ በሚስማር ተቸንክረዋል። በአይሁዳውያንና ሮማውያን ችሎት ፊት ቆሞ የተፈረደበት ኢየሱስ በጥፊ ተመትቷል፣ ተገርፏል፣ ተራቁቷል፣ የእሾህ አክሊልም ተደፍቶበታል። ክርስቶስ በመስቀል ላይ ተቸንክሮ እንዲሰቀል ሲደረግና የአካል ክፍሎችን መቋቋም ይችላሉ ተብሎ የማይታሰብ ስቃዮችን አሳልፈዋል። ሐሙስ ለአርብ አጥቢያ እጅ ከተያዘበት ሰዓት ጀምሮ እስከ አርብ ቀን 9 ሰዓት ድረስ ከፍተኛ ስቃይ ደርሶበታል። በዚህ ሁሉ ሰውቀቃ፣ ድብደባ፣ መውደቅና መነሳት ውስጥ ብዙ ደም ፈሶታል፣ ተጠምቷል። ከዚያም ለልፈት ተዳርጓል። የሕክምና ባለሙያዎች ኢየሱስ የደረሰበትን እንግልት፣ ድብደባና ስቅላት በሞዎች አንጻር እንዲ ተመልክተውታል። የደም ላብ የላበው ኢየሱስ ከመሞቱ በፊት በብርቱ ተጨንቆ እንደነበር መጽሐፍ ቅዱስ ይናገራል። የኢየሱስ ህይወትና ሞት በዝርዝር የጻፉት አራት ሐዋርያት ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ በወቅቱ የነበረውን በዝርዝር አስፍረዋል። ሮማውያን የሚገሏቸውን ሰዎች በምን ያህል ጭካን እንደሚያሰቃያቸው ኢየሱስ ጠንቅቆ ያውቃል። አባት ወይ፣ ብትፈቅድ ይችን ጽዋ ከኔ ውሰድ እያለ ይጸልይ እንደነበር በሉቃስ ወንጌል ላይ ተጽፎ ይገኛል። በዚህ ወንጌል ላይ በፍርሃትም ሲጣጠር አጽንቶ ይጸልይ ነበር ወዙም በምድር እንደሚወርድ እንደ ደም ነጠብጣብም ነበር ይላል። በኢየሱስ ስቅለት ላይ ጥናት ያደረጉ የሕክምና ባለሙያዎች ምንም እንኳን ይህን በጣም አልፎ አልፎ የሚከሰት ቢሆንም የደም ላብ ሄርሞትራዴስ ወይም ሄርሞሃይድሮሲስ በከፍተኛ ጭንቀት ውስጥ የሚሆኑ ሰዎች ወይም የደም መብሰስ ችግር ባለባቸው ሰዎች ላይ ሊከሰት ይችላል ይላሉ። የህክምና ባለሙያዎች በዘ ጆርናል ኦፍ ዚ አሜሪካ ሜዲካል አሶሲሽን ላይ አንድ ሰው ከፍተኛ የስሜቱ ጥረት ሲያጋጥመው፣ ቀጫጭን የሆኑ የደም ስሮቹ ሊፈነዱና ደም ከላቡ ጋር ሊቀላቀል ይችላል። ይህ ደግሞ ግለሰቡን ደም እያላበው እያለ እንዲመስል ያደርጋል ሲሉ ሉቃስ በወንጌል የጻፈውን ያጠናክራሉ። እኩለ ሌሊት እንዳለፈ ኢየሱስ በጌተሳማኒ በካህናት አለቆች፣ በሽማግሌዎች እና በቤተ መቅደስ አዛዦች ቁጥጥር ስር ዋለ። በካህናት አለቆች ፊት ቀርቦ ሰራ የተባለ ወንጀል ተጠቅሶ ተመሰከረበት። ከዚያም በኋላ የካህናት አለቆች ለጲላጦስ አሳልፎ ሰጡት።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

በመጨረሻም ኢየሱስ በጲላጦስ ፊት ቀርቦ በስቅላት እንዲሞት ተፈረደበት። ኢየሱስ ከመሰቀሉ በፊት በሮማ ወታደሮች የብረት ቁርጥራጮችና የሾሉ አጥንቶች ባሉት ጅራፍ በተደጋጋሚ ተገርፏል። የሕክምና ባለሙያዎች ኢየሱስ በሮማ ወታደሮች ጀርባውን ሲገረብ በጅራፉ ላይ የታሰሩ ሹል ንብረቶችና አጥንቶች ስጋውን በወጫጭቀው እያነሱ እንዲሁም የደም ስሩን ይቀረድዱት እንደነበር ጽፈዋል። ኢየሱስ በጾም የደከመው ሰውነቱ በግርፋትና ድብደባ የዛለው አካል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 ከጥንታዊ የሜዲትራያን አስተዳደሮች ተማሩ። ምንም እንኳን ሮማውያን ስቅላትን ባይፈጥሩትም የሞት ቅጣት በከፍተኛ ስቃይ ዝግምተኛ ሞትን እንዲያስከትል አድርገዋል። የኢየሱስ እጆችና እግሮች የተቸነከሩባቸው ሚስማሮች እርዝመታቸው ከ13 እስከ 18 ሴንቲሜትር እንዲሁም ውፍረታቸው 1 ሴንቲሜትር ሊደርስ ይችላል ይላሉ ዶክተር ዊሊያም ዴ ኤድዋርድስ። ኢየሱስ ሲሰቀል እግሮቹ ተጠፍረው ታስረው በመደራረብ ከእግሮቹ ከፍሎ በሚገኝ አጥንት ላይ የሚስማሩ እንዲቸነከር ተደርጓል። ጉልበቱም ትንሽ አንጠፍሎ ነበረ። ይህ በዘመኑ በስቅላት የሚቀጥ ወንጀለኞች ሁሉ የሚሰቀሉበት መንገድ ነው። ዶክተር ቬኒስ ሚሊየር የኢየሱስ እግሮች በመስቀል ሲቸነከሩ አርባ አምስት ዲግሪ እንዲታጠፉ ነው በመስቀሉ የተሰቀለው ኢየሱስ አብዛኛው የሰውነት ክብደት ያረፈው በሚስማሩበት በተቸነከሩት እግሮቹ ላይ ነበረ። እግሮቹ የታጠሩበት መንገድ የታጠፉበት መንገድ ጡንቻዎቹ ሕመሙ ሳይሰማቸው ከጥቂት ደቂቃዎች በላይ ሊቆዩ የሚችሉበት የሰውነት አቀማመጥ አይደለም። ከጉልበቱ በታች የሚገኙት የታፋው ጡንቻዎች ሲዘሉ ክብደቶቹ ወደ ትከሻዎቹ፣ እጆቹ ወደ መዳፉ መጋጠሚያዎች ላይ ይዞራሉ። ኢየሱስ መስቀል ላይ በተሰቀለ በጥቂት ደቂቃዎች ውስጥ ትከሻዎችና ክርኖች እና የመዳፉ መገጣጠሚያ አንጓዎች ውልቃት እንዳጋጠሙ ባለሙያዎች ይናገራሉ። ለ15 ዓመታት ያለ ኢየሱስ የከፈን ጨርቅ የቱሪን ከፈን ያጠነው ስፔናዊ አርቲስት ክርስቶስ በደረሰበት እንግልትና ስቃይ በእጁ ላይ በደረሰበት ውልቃት የተነሳ ከመደበኛ በዘጠኝ 9 ኢንች ተገልጿል። ኢየሱስ ሆሊውድ በሰራው የስቅለት ፊልም ላይ እንደሚታየው ከመስቀል ላይ ከእንቅስቃሴ ተገድቦ የቆየ አልነበረም። በመሰቀል ላይ ሳለ ለመተንፈስ በሚታገልበት ወቅት አስራ ሁለት ኢንች ያህል ወደ ላይና ወደ ታች ይንቀሳቀስ እንደነበር ጥናቶች ያሳያሉ። ፒላቶስ በሕዝቡ ጥያቄ መሰረት ባርባን ፈቶ ኢየሱስን አሳልፎ ከሰጠ በኋላ ክርስቶስ በደረሰበት መከራና ስቃይ የተነሳ በደምና በላው ተነክሮ ነበር ላቡ በሰውነቱ በደረሰበት እንግልትና መከራ እንዲሁም ግርፋት በመዳከሙ ብቻ ሳይሆን አየር ለማስወጣት በሚያደርገው ትግል የተከሰተ ሲሆን እንደሚችልም የህክምና ባለሙያዎች ያብራራል። ኢየሱስ በጎለጎልታ ላይ ራቁቱን የነበረ ሲሆን የአይሁድ መሪዎች፣ ህዝቡ፣ እንዲሁም በግራና በቀኝ የተሰጠሩ ወንበዶች ሲያላገጡበት፣ ሲዘርፉት፣ እንዲሁም ሲስቁበት ነበረ። የኢየሱስ ሰውነት የደረሰበት ደባ፣ እንግልትና ስቃይ የተነሳ ከባድ በመሆኑ ህመሞች ለሞት በሚዳረጉ ደም ፍሳሾች ሳልፏል። እያሱ በተገቢ ሁኔታ መተንፈስ ባለመቻሉ የተነሳ በዝግታና በማቃሰት ለመተንፈስ ተገዶ እንደነበር፣ አየርን በጣም እንዳ አጦ ተሰቃይቷል። አንድ ሰው ለመተንፈስ ሲቸገር እና ከላይ ከላይ ሲተነፍስ ሰውነቱ የሚያስፈልገውን አየር በተገቢ ሁኔታ የማያገኝ ሲሆን በሰውነት ውስጥ የሚከማቸው የተቃጠለ አየር መጠን ሃይፔሪ ካፔና ይጨምራል።